በአደጋው የስድስት ሰዎች ህይወት መታደግ መቻሉን የእሳት አደጋ ስጋት ስራ አመራር ኮሚሽን አስታውቋል። ትናንትና ሰኔ 15 ቀን 2017 ዓም ከሌሊቱ 9 ሰዓት ከአምስት ሰዓት ላይ በአቃቂ ቃሊቲ ክፍለ ከተማ ወረዳ ስድስት ሳሪስ በአንድ ፔንሲዮን በተነሳ የእሳት አደጋ ሁለት ሰዎች በጭስ ታፍነው ህይወታቸው ማለፉን የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ለብስራት ራዲዮ ተናግረዋል። የአደጋ ጊዜ ሰራተኞች ባደረጉት ርብርብ በፔንሲዮን ክፍል ውስጥ ተኝተው የነበሩ ስድስት ሰዎች መታደግ የቻሉ ሲሆን የእሳት አደጋ ሳይስ ፋፋ በፍጥነት መቆጣጠርም ችለዋል። በጭስ ታፍነው በአንድ ክፍል ውስጥ ህይወታቸውን ያጡት የ30 አመት ወንድና የ25 አመት ሴት መሆናቸው የተነገረ ሲሆን በፔንሲዮን ክፍል ውስጥ በጭስ ታፍነው መሞታቸውን ለማወቅም ተችሏል። ፔንሲዮኑ የውስጥ ክፍል እሳት መቋቋም የማይችልና አደጋ አባባሽ ከሆነ ከችቡድና በጣውላ የተከፋፈለ መሆናቸው እሳቱ እንዲባባስና ጭሱ እንዲፈጠር ምክንያት ሆኗል ሲሉ አቶ ንጋቱ ጨምረው ተናግረዋል። ፔንሲዮኑ የሆቴል አገልግሎት የሚሰጡ ድርጅቶች ወይንም ባለንብረቶች እንግዶች የሚያርፉባቸው ክፍሎች የአደጋ ደህንነት መስፈርትን ያሟሉና የተጠበቁ ማድረግ የደህንነት ደህንነት በመጠበቅ አስፈላጊውን ጥንቃቄ ማድረግ የሚገባቸው ሲሆን ኮሚሽኑ የአደጋ ደህንነት መስፈርትን በማያሟሉ ሆቴሎችና አገልግሎት መስጫ ተቋማት ላይ አስፈላጊውን እርምጃ እንደሚወስድም አሳስቧል፤ ስትል ትግስት ላቀው ዘግባለች። በሁሉም ክልሎች አንድ መቶ ሀያ አምስት የኢምፖክስ ለይቶ ማከሚያ ማዕከል ተደራጅቶ ለአገልግሎት ዝግጁ ሆኗል። የኢምፖክስ በሽታ በተከሰተባቸው ክልሎች የለይቶ ማከሚያ ማዕከላት በመቋቋም ለታካሚዎች ህክምና እየተሰጠ እንደሚገኝ በበሽታው ባልተገኘባቸው ክልሎች ደግሞ በሽታው ቢከሰት ለማከም የሚያስችሉ የለይቶ ማከሚያ ማዕከላትን በማዘጋጀት ዝግጁ ማድረጉን የጤና ሚኒስቴር አስታውቋል በኢትዮጵያ የመጀመሪያ የኢምፖክሲ ታማሚ ከተገኘበት ግንቦት 16 ቀን 2017 ዓም እስከ ሰኔ 15 ቀን 2017 ዓም ድረስ በአጠቃላይ ለ332 በበሽታው ለተጠረጠሩ ሰዎች የላብራ ላቦራቶሪ ምርመራ እየተደረገ ሲሆን ሀያ ሁለቱ በበሽታው መያዛቸው ተረጋግጧል። ከእነዚህም መሀል የአንድ ህጻን ህይወት ሲያልፍ አስራ አምስቱ በበሽታው ሙሉ በሙሉ አገግመው ከለይቶ ህክምና ማዕከል የወጡ ሲሆን የተቀሩ ስድስት አካሚዎች በአማራና በኦሮሚያ ክልል በሚገኙ ለይቶ ማከሚያ ማዕከላት ውስጥ ህክምናቸውን በመከታተል ላይ እንደሚገኙ የጤና ሚኒስቴር ባወጣው መግለጫ አስታውቋል። ኢምፖክስ ወረርሽኝ ከተከሰተበት ሰባት ሀገራት በዓለም አቀፍ አየር ማረፊያ ለውጡ አንድ መቶ ሰባ ዘጠኝ ሺ ሁለት መቶ ሀያ ስምንት መንገደኞች የኢምፖክሲ በሽታ ማጣራት የተደረገ ሲሆን በሁሉም የጎረቤት ሀገራት መግቢያና መውጫን ጨምሮ የየብስና የአየር መንገድ በመጠቀም ወደ ኢትዮጵያ ለገቡ ከ6 ሚሊዮን በላይ መንገደኞች የማጣራት ስራ በማከናወን ሊከሰት የሚችለውን ድንበር ተሻጋሪ የበሽታ ስርጭት ለመቀነስ መቻሉም ተገልጿል። ለበሽታው አጋላጭ ሁኔታ ተብለው ከተለያዩ መንገዶች መካከል በቫይረሱ ከተያዙ ሰዎች ጋር የሚደረግ የሰውነት ንክኪ፣ የግብረስጋ ግንኙነት እንዲሁም ከታካሚ ሰው ጋር ያለውን ንክኪ ያለው ቁስ በጋራ መጠቀም በዋናነት እንደሚጠቀስ ሚኒስትር መስሪያ ቤቱ የገለጸ ሲሆን ህብረተሰቡ የበሽታውን አሳሳቢነት ግንዛቤ ውስጥ በማስገባት ጥንቃቄ እንዲያደርግም አሳስበዋል። ህብረተሰቡ ከፍተኛ ትኩሳት፣ ራስ ምታት፣ የጀርባና የጡንቻ ህመም፣ የእጢ ማበጥ፣ ለመተንፈስ መቸገርና የቆዳ ላይ ሽፍታ ሲያዩ ወዲያውኑ ራስን ከሌሎች ሰዎች መለየትና ወደ ጤና ጠቋም በመሄድ የህክምና እርዳታ ማግኘት እንደሚገባቸውም ተገልጿል። የኢራን የኒውክለር ምኞት ተደምስሷል ሲል ፔንታጎን አስታወቀ። የዩናይትድ ስቴትስ የመከላከያ ሚኒስትር ፔፕ ሆክሰን የአሜሪካ ኢራን ውስጥ የሚገኙ የኒክሌር ቦታዎችን በአንድ ጀንበር ከመታች በኋላ በፔንታጎን ህዝባዊ መግለጫ እየሰጡም ይገኛል። የኢራን የኒክሌር ምኘቶች ተደምስሰው ያሉት ፔሆገስት የዶናልድ ትራምፕ ትእዛዝ ሀይለኛና ግልጽ ነበርም ብለዋል። ጃን ኬኒ ጋራ መታደራዊ ሀይል ሊቀመንበር ሲሆን በኢራን የኒክሌር ጣቢያ ላይ በአንድ ጀንበር በተፈጸመ ጥቃት በተመለከተ ሲናገሩ በዋሽንግተን ውስጥ በጣም ጥቂት ሰዎች ብቻ የዚህን እቅድ ያውቁ ነበርም ብለዋል እኔ እቅድ አውጭና ቁልፍ መሪዎች ብቻ ያውቁ ነበር ያሉ ጥቂት፣ የ18 ሰዓት የፈጀው በረራ በኋላ ሰባት ቢ ቱ ቦምብ አውሮፕላኖች ወደ ኢላማ ቦታ መግባታቸውም ተነግሯል። የአሜሪካ ሰርጎ ገበ ጦር መርከብ ከሁለት ደርዘን በላይ ቶማሃውክ የክሩዝ ሚሳኤሎች በኢስፋን የኒውክሌር ቦታ ላይ ቁልፍ ኢላማዎችን ደብድበዋል። ጥቃቱን ስንፈጽም የኢራን የሚሳኤል መከላከያ ስርዓት አለመመልከቱንም አክለዋል። ከእስር ለማምለጥ አስቦ በፍሳሽ ማስወገጃ ውስጥ ተቀርቅሮ የቀረው ሰው እያነጋገረ ይገኛል። ብራዚል ውስጥ ያጋጠመ ክስተት። ከእስር ለማምለጥ ሲል በፍሳሽ ማስወገጃ ውስጥ ለውስጥ እየተጓዘ በነበረበት ሰዓት ተቀርቅሮ የቀረው ሰው ማምለጡ ቀርቶብኝ አድኑኝ ያለ ስለመሆኑ ተደምጧል። የ32 ዓመቱ ግለሰብ አለሊንድሮ ዳ ሲልቫ በመባል የሚታወቅ ሲሆን ከሪዮ ባርናኮ ማረሚያ ቤት ለማምለጥ በመኮረበት ሰዓት በፍሳሽ ማስወገጃ ውስጥ በራቁቱን ተቀርቅሮ መገኘቱም ተነግሯል። ታዲያ ወጣቱ በአደጋ ጊዜ ሰራተኞች ሊያድኑት በሄዱበት ሰዓት የሚታዩ ቁስሎች እንደነበሩ የገ የገለጹ ሲሆን ግለሰቡ ለማምለጥ ባደረገው ሙከራ ጉዳት ማስተናገዱም ተገልጿል። የእስር ቤቱ ኃላፊ ከኩነቱ በኋላ በሰጡት መግለጫ የማረሚያ ቤቱ ጠባቂዎች በሌላ ስራ ተወጥረው በነበሩበት ወቅት የማምለጥ ሙከራ መፈጸሙን የገለጹ ሲሆን ነገር ግን ሊያመልጥ የሞከረው የፍሳሽ ማስወገጃ ቀዳዳ ስፋት በልክ አለማወቁ እንደዛ እንዳደረገም ገልጸዋል። አለን የተባለው እስረኛ ምንም እንኳን ለሕይወቱ አስጊ በነበረ ሁኔታ ውስጥ ገብቶ የነበረ ቢሆንም በተቀናጀ የአደጋ ጊዜ ሰራተኞች ጥረት ተጨማሪ ጉዳት ሳያስተናግድ ሊወጣ መቻሉም ተነግሯል። በዚህም የመጀመሪያ እርዳታ ተደርጎለት ወዲያውኑ ወደ እስር መመለሱን መረጃዎችም አሳይተዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩትዩብ ቻናል ወደ እናንተ ሲደርስ የነበረውን የመረጃ ሰዓታችንን ነው። መረጃዎችን ወደ እናንተ በማድረስ እኔ ሰብላ አበበ ከመላ የዝግጅት ክፍል ጋር ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ